ሰላም ጤና ይስጥልን። የተከበራችሁ ደርማቻችን የእለቱን ዜና ይዤላችሁ ቀርቤ ያለሁት አቤል ብርሃኑ ነኝ። አብራችሁን ቆዩ። የእለቱን ዋና ዋና ዜናዎች እናሰማችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለሚሾሙ ጊዜያዊ ፕሬዝዳንት የትግራይ ህዝብ እጩዎች እንዲጠቁሙ ጥሪ አቀረቡ። ሩሲያ እና ዩክሬን ጥቁር ባህር ላይ የተኩስ አቁም ስምምነት ለማድረግ ተስማምቷል። እነኚህ እና አንድ ባንድ እንዲደርስላችኋል ሰብስክራይብ እና ላይክ እንድታደርጉ በአክብሮት እየገለጽኩ ወደ ዜና አመራችኋለሁ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ራሳቸው ለሚሾሙ ጊዜያዊ የትግራይ ክልል ፕሬዝዳንት የክልል ህዝብ እጩዎቹ እንደሚጠቁሙ ሮብ መጋቢት 17 2017 ዓ.ም በኤክስ ገጻቸው ጥሪ ያቀረቡ ጠቅላይ ሚኒስትሩ የሁለት አመት ቆይታው ያጠናቀቀው የትግራይ ክልል ጊዜያዊ አስተዳደር ለቀጣይ አንድ አመት እንደሚቀጥልና በግለሰቦች ረገድ ለውጥ ሊደረግ እንደሚችል በቅርቡን ለፓርላማ ማብራሪያ ከሰጡ በኋላ ነው። ይህ የፕሬዝዳንታዊ እጩ ጥቆማ ጥሪ በትግራይ ቋንቋ ያስተላለፉት። በዚህም የፓርላማ ንግግራቸው በጠንካራ ጎኖች ተወስዶ በደካማ ጎናዎቹ ተወቅሶ የሚቀየሩ ሰዎች እንደሚኖሩ እየተናገሩ ሲሆን በቅርቡ የፌዴራል መንግስት ጠልቆ እንዲገባ የጠየቁት የትግራይ ክልል ጊዜያዊ ፕሬዚዳንት ጌታቸው ረደ ከስልጣናቸው ስለመነሳት ያሉት ነገር የለም ተብሏል። ዶክተር አብይ አህመድ ለእጩዎች ጠቋሚነት ያቀረቧቸው መስፈርቶችን የጊዜያዊ አስተዳደር ተግባራት በብቃት የሚወጣና የክልል ሰላምና ደህንነትን ማረጋገጥ ይችላል ብላቸው የሚታኗቸው እጩዎቹን ከዛሬ ጀምራችሁ በጠቅላይ ሚኒስትር ጽፈት ቤት ኢሜይል በመላክ መጠቆም እንደሚችሉ ጠቅሶላቸዋል። የትግራይ ክልል አስተዳደር ፕሬዝዳንት ጥቆማ ጥሪ በሚል ርዕስ በማወረ ገጻቸው ላይ የወጣው ጥሪዎችን ጥቆማ በምን ያህል ጊዜ እንደሚቆይ ያሉት ነገር የለም ተብለዋል። ለሁለት ዓመታት የዘለቀው ደም አፋሳሽ ጦርነት የቋጨው የፕሪቶሪያ ግጭት በዘላቂነት የማስቆም ስምምነት መሰረት የትግራይ ክልል ጊዜያዊ አስተዳደር መቋቋሙ ይታወሳል። በፌዴራል መንግሥትና በህወሓት መካከል ዘላቂ ሰላምን ለማስፈንና ግጭትን ለማቆም በተደረገው ስምምነት አንቀጽ አስር መሠረት አካታች ጊዜያዊ አስተዳደር ተቋቁመዋል። ይህ የፕሪቶሪያ ስምምነት ሁሉንም አካታች የሆነው የትግራይ ክልል ጊዜያዊና ክልላዊ አስተዳደር የሚቋቋሙ ህወሓትና የፌዴራል መንግስት የሚያደርጉ ፖለቲካዊ ውይይት ይሆናል ተብሎ ይጠበቃል። አስተዳደሩን ለማቋቋም የወጣው የትግራይ ክልል አካታች ጊዜያዊ አስተዳደር በሚኒስትሮች ምክር ቤት በደንብ ቁጥር 533 በ2015 ርዕሰ መስተዳድር በሰላም ስምምነት መሰረት በሚደረገው የፖለቲካዊ ምክክር ተለይቶ በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ይሾማል። ይህ ዶክተር አብይ አህመድ ይህን ደንብ በመጥቀስ የትግራይ ክልል ጊዜያዊ ፕሬዚዳንት ኃላፊነት የእሳቸው መሆኑን በዚህ መልእክታቸው አስተላልፈዋል። ሆኖም ጠቅላይ ሚኒስትር በቀጣዩ የክልል የሚያስተዳደር ርዕሰ መስተዳድር ሹመትን በተመለከተ በደንቡና በስምምነቱ መሰረት ከህወሓት ጋር ምክክር አድርጎ እንደሆነ የተጠቀሰው ጉዳይ የለም ተብሏል። የፕሪቶሪያ ስምምነት ሌላኛው ተፈራራሚ ህወሓት በጉዳዩ ላይ እስካሁን አስተያየት አልሰጠም ተብሏል። ዶክተር አብይ አህመድ በዚህ ጥሪያቸው የትግራይ ክልል ጊዜያዊ አስተዳደር ሲቋቋም መሰረት ባደረገው አዋጅ መሰረት የሁለት ዓመት የቆይታ ጊዜው ያጠናቀቀው መሆኑን አስታውሶ ተጨባጭ ምክንያት ካለ የጊዜያዊ አስተዳደር ሊረዝም እንደሚችል አስፍረዋል። በዚህ መሰረትም የትግራይ ክልል አስተዳደር ለሚቀጥለው አንድ ዓመት እንደሚቀጥሉ አስታውሷል። ሩሲያና ዩክሬን ጥቁር ባያ የሚያደርጉት ጦርነት የማስቆም የተኩስ አቁም ስምምነት ፈረሙ። ሀገሪቱ ሳውዲ አረቢያ ውስጥ በየግላቸው ከዩናይትድ ስቴትስ ጋር ባደረጉት ስምምነት የተኩስ አቁም ስምምነት ለማድረግ ወሰኑት። ዋሽንግተን ስምምነቱን አስመልክቶ ባወጣው መግለጫ ሁሉ ወገኖች አስተማማኝና ዘላቂ ሰላም ለማምጣት ይሰራሉ፣ አስፈላጊ የሆነ የንግድ መተላለፊ የሚከፈታሉ ብለዋል። ዋይታው ሳቸው በመግለጫቸው ሁለቱም ሀገራት ከዚህ በፊት የገቡት የኃይል ማመንጫ መሰረተ ልማት ላይ ጥቃት ያለመድረስ ስምምነት ለማጠንከር መስማማታቸው ገልጸዋል። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው የምግብ እና የመዳበሪያ ንግድ ላይ የተጣለው ማዕቀቦች ሲነሱ መሆኑን ገልጻለች። የአሜሪካን ባለስልጣናት ከሩሲያና ከዩክሬን ባለሥልጣናት ጋር በተናጠል ድርድር ሲያደርጉ ቆይተዋል። የሩሲያን የዩክሬን ተወካዮች ቀጥታ ድርድር አላደረጉም ተብሏል። የዩክሬን ፕሬዝዳንት ቭላድሚር ዘነልስኪ በጥቁር ባህር ላይ የተኩስ አቁም ስምምነት ለማድረግ የገቡትን ስምምነት አወድሷል። ስምምነቱ ተግባራዊ ይሆናል የምነውን ለማወቅ ጊዜው ገና ቢሆን ውይይት ማድረጋቸው መልካም ነው፣ ትክክለኛ እርምጃ ነው ሲሉ ዘነልስኪ ለጋዜጠኞች ለቀረበላቸው ጥያቄ ተናግረዋል። ከዚህ በኋላ ማንም ዩክሬን ሰላም ለማምጣት በሚያደርጉ ጥረት ወደፊት እየተጓዘች አይደለም ብለው መውቀስ አይችልም ሲሉ አክለዋል። የአሜሪካን ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም ብሎ ዘነልስኪ የሰላም ስምምነት እንዳያደርጉ አግዷል ሲሉ ወቅሶ ነበረ። ሩሲያ ስምምነቱ ተግባራዊ እንዲሆን የተጣለባትን ማዕቀቦች ማነሳት አለባት ስትል አሳስባለች። የሩሲያ ባንዲራ ያለባቸው መርከቦች ምግብና መዳበሮቹን ይዞ እንዳይንቀሳቀስ ማዕቀብ እንደተጣለባቸው ይታወሳል። ስምምነቱ ከመቼ ጀምሮ ተግባራዊ እንደሚደረግ ዋይት ሀውሳቸው ያወጡ መግለጫ የለም ተብለዋል። ሩሲያ ላይ የተጣሉ ማዕቀቦች ስለማነሳቱ የተጠየቁት ዶናልድ ትራምፕ ሁሉንም እየተመለከቱ ናቸው ስሎ አክለዋል። ዜነልስኪ ይህን ዳካማ አቋም ነው ሲሉ በሰጡት ጋዜጣዊ መግለጫ ተናግሯል። አክሎ ሞስኮ ስምምነቱን የማታከብር ከሆነ ሩሲያ ለተጨማሪ ማዕቀቦች እንደሚጣሉ ለማድረግ እንዲሁም ከአሜሪካ ወታደራዊ ድጋፍ ለማግኘት ጥረት እንደሚያደርጉ ገልጸዋል።